አመለካከቱን ያላስተካከለ ግለሰብ እራሱን አይሰራም። የሰራ፣ ይህ ፋክት ነው። እውቀት የቱንም ያክል ቢከማች፣ ምንም እንደ ጎግል ጎግል ሰርች እያረግሽ ግዑዝ ነው የሚሆነው የሆነ እውቀት ታገኛለች፣ ግን ያ እውቀት ቫሊውለስ ነው የሚሆነው። ምናልባት ሀገራችን በቀኝ ግዛት በአድዋ ጦርነት ከቀኝ ግዛት ተርፋለች፣ ግን የተረፈው መሬቷ ብቻ ይሆን? ምናልባት አእምሯችን በቀኝ ተገዝቶ ይሆን? እንደዚህ አይነት ደግሞ እሳቤዎችም አሉ። ይሄ ልክ ነው። ይሄ ግሎባሊ ነው። በኢትዮጵያ ብቻ ሳይሆን በተለይ ግሎባላይዜሽን የምንለው ያለማስተሳሰብ ክሊንተን ታይም በኋላ ከአሜሪካ እንቅስቃሴ የለም። ግሎባላይዜሽን የሚባለው እና የኢንተርኔት መወለድ በተለይ ከዛ በፊት በነበሩ አስተሳሰቦች እንኳን ብዙ ርዮቶች ነበሩ። ሙሉ በሙሉ ንትማ ኤጁኬሽኑ ላይ የሰሩት ጠንካራ የካሪክለም ይሄ ፔዳጎጂካል ቶት ነው የነበረው። ግን የኢንተርኔት ዘመን ግሎባሊ አስተሳሰቦች በጣም ዶሚናንት ከሆነው ሰርክል ስለሚመጡ ዛሬ ላይ በአብዛኛው ከልቸራል ዋር የባህል ጦርነት ተፈጥሮ በባህል ዶሚናንት የሆነ አንድ ግሩፕ አለ። በተለይ የምዕራቡ ይህ አሁን ያለውን የዘመኑን ስልጣኔ እየመራ ያለው የምዕራቡ ክፍል የአውሮፓውያኑ፣ የአሜሪካውያኑ ለም እነዚህ ንፍቀ ክበቦች ቴክኖሎጂካሊ አድቫንስድ መሆን ስለቻሉ ና ባህሎቻቸውንም ጭምር መሸጥ የሚችሉበትን መስመር አሳምረው መስራት ስለቻሉ፣ በዛም ታታሪ ትጉ በመሆናቸው ከልቸራሊም ኢንተሌክቹዋሊም ማሸነፍ ችለዋል። ስለዚህ ኢንተሌክቹዋሊም የተሻሉ እንደሆኑ ልክ እንደሆኑ በላጭ እንደሆኑ እንድናምን የሚያደርግ ፕላትፎርም የተፈጠረው ተጠቅመውበታል። በእውቀት ነው የተጠቀሙበት ከልቸራሊም የተሻለ ካልቸር የእነሱ ካልቸር እንደሆነ እንድናምን በደንብ ነው የሰሩት። በእውቀት በሪሰርች በአርት በብዙ መልኩ ከዛ ኳያ ዛሬ ላይ ያለን ማይንድ ሴት በደንብ ተሰልቧል። ብሬን ወሽድ ሆኗል። ሶ አቲቲዩድ ማለት ነው አመለካከት። የሚ ይሄ ነው እውቀቱ ይኖረንና ያንን እውቀት እንዴት ነው ምን ተረጉመው ነው አመለካከት ዘወይ ዊ አንድርስታንዳት ኖለጅ አመለካከታችን በደንብ በጣም ተምሮ ተምሮ ዶክተር ይሆናል፣ አመለካከቱ ግን አውሮፓዊ ነው ወይም አሜሪካዊ ነው። አንድ ኢትዮጵያዊ ዶክተር፣ አንድ ኢትዮጵያዊ ኢንጂነር ዋትሶኤቨር፣ እውቀት ዩኒቨርሳል ስለሆነ አንድ አይነት ነው። ከዛ ግን በዛ እውቀት ላይ አመለካከታችን ያንን እውቀት የምንመነዝርበት መንገድ በቃ ምን አዘለም አቀፈ ዛሬ ላይ እኮ ምን ጣመን ካላመን ከዛ እንዴት እንደ አውሮፓውያኑ መሆን አትችልም። አመለካከት ነው አየሽው። ግን አውሮፓውያኑ እንደዚህ እንዴት እንደሆኑ ደግሞ ትጋቱ ዋሶ ቨር ከየት መጣ? መቼ እንዴት ወዲህስ? እንዴት ተሰለበ ደብዝ ያለው ቴስስ አንቲ ቴስስ በምንለው በዚህ በኩል እውቀት እንደሚታየው በዚህኛውስ በኩል ብናየው አንድምታ እንደሚሉት አንድም እንዲህ ይታያል። ልክ ነው። አሜዚንግ አድቫንስመንት ግን እንደዚህ ቢታይ ደግሞ ለምን አውሮፓውያኑ በአንድ ወቅት አራት መቶ አመት ወደኋላ ብንቆጥር ያሰበ ሰው የሚገደልበት መሬት ነው። ጋሊሌዮን የሚያክል ሳይንቲስት የጁፒተርን ጨረቃ አየ ተብሎ ነው እንግዲህ እንደዛ ውር ሆኖ የተገደለው ምን ማለት ነው? ዛሬ ራሷ ቫቲካንም ቴሌስኮፕ አላት ያሰረችው። ወደኋላ መለስ ስንል እንደነ ጆርዳኖ ብሩኖ የመሳሰሉትን ሳይንቲስቶች አደባባይ ላይ ሳይንቲስት ሳይንስ ተመራምረ ብለው ነው ሚላን፣ አደባባይ ጣሊያን ያነደዱት 13 ሺህ ሰው ነው በአንድ ቀን ያነደዱት። ሳይንስ ለምን አሰባችሁ ብለው እሱ ለ1 ሺህ ዓመት ሳይንስን ማሰብ እንደ ትልቅ መቅሰፍት ታይቶ አውሮፓ ምድር ላይ ሰው ይገደል ነበር፣ ይታረር ነበር፣ ማሰብ ክልክል ነበር ከሚለው ዘመን ማሳቢያ ነው። ዳቬንች ደግሞ ሬኔሳንስን ፈጥረው አሜዚንግሊ አውሮፓ ባለፉት አምስት መቶ ዓመታት ይህን ስልጣኔ ይፈጥራለች። ሶ ዛሬ ልክ ነው የፈለግ ሀሰብ እንጂ እንደ እንግሊዝ አትሆንም ሲሉ እንደዚህም ደግሞ ያደረጉበት ጊዜ አለ። ዛሬ ደግሞ እኛ ያሰበን ሰው እንደሆነ እንትን የምናይበት ነገር አለ። ሚኒ የተፈላሰፍ ብሎ ሞቷል ምናምን የሚሆን ነገር ግንስ መቀየሩ አይቀርም በሚል ደግሞ ነገር ደግሞ ሌላ የመለወጥ ተስፋ አለን የሚል ሀሳብም ያንንም ቢያስብ ይህንንም ማሰብ ይቻላል የሚል አመለካከት አልፈጠር አለመፍጠራችን ያን ብቻ ልክ አድርገን ስንይዝ ቅኝ ግዛቱም የብሬን ወሽንግ፣ የእውቀት፣ የሳይኮሎጂ ዋር፣ ካልቸራል ዋር፣ በተለይ ኢንተርኔቱ ከግሎባላይዜሽን ጋር ተደምሮ በደንብ ሰርቷል። እጅግ በጣም በናፍቆት ነው የምንጠብቀው የእንግሊዝን ኳስ። በጣም ጥበብ አለው፣ ሳይንስ አለው። እሺ አይ ኳስ እንኳ ልውድ ምናምን ኢትስ ኢንተርቴንመንት ኢንትረስቲንግ፣ አሜዚንግ ግን በቃ ኤክስፖርት አድርገውታል ውበት ባለው መልኩ ማርኬተብል በሆነ መልኩ አሜዚንግሊ በሚያሸንፍ መልኩ ሰ ኢትዮጵያን ኳስና እንግሊዝን ኳስ ምንም ኢንኮምፓረብል። ለምን ስታያየሽ እውቀትን በመጠቀም የሰው ልጅ ፍላጎት በመረዳት ስነ ልቦናውን አንደርስታንድ በማድረግ ብልጫ ወስደው በደንብ ካሸነፉሽ በእርግጥም ሰርቫንቶች ነን። ዛሬ ስኮለርሺፕ ወደ አውሮፓ ወይ ወደ አሜሪካ ተብሎ የሆነ ድል ቢመቻች እጅግ በጣም የተማሩ ብዙ ምሁራን ዜጎች ማመልከታቸው አይቀርም። ለምን እዛ ኮሄጄ በቃ ብሎ ሲማልል ሶ አመለካከት፣ አስተሳሰብ አቲቲዩድ ዘወይ ዊ አንደርስታንድ አወር ሰርቪስ ትናንት በሰውና በዝንጀሮ መሀል ነው ጦርነቱ ብለው በዚያ ልክ አንደር ማይን ያደረጉት ህዝብ ዛሬ በእርግጥም አይሹ ልክ ናችሁ ብሎ ተገዢ ለመሆን ሲያኮበኩብ ይሄ የአመለካከት ቀኝ ግዛቱ ምን ያክል ስር እንደሰደድና ያነሳሹ ሀሳብ ሀይ በአመለካከት ቀኝ ተገዝተናል ያልሹን ሀሳብ የሚደግፍ ነው። ልክ ነው ይሄ አለ። ግን መገልበጥ ይቻላል። ወደ ቀደመው ሀሳባችን እንመለስና ምን እናድርግ ታዲያ ወደሚለው ነገር እንምጣ። ምን አስባለሁኝ አሁን እኔ እናንተም እያወራንበት ያለ ነው ጉዳይ፣ የአድዋው ድል ጉዳይ ስለሆነ አድዋን እንዲሁ ዝም ብሎ በማውራት ብቻ ጊዜ ፈጀን አልተጠቀምንበትም የሚሉ ሰዎች አሉ። እንዲህ ማውራቱም ጥቅም የለውም ምን ያወራሉ እነዚህ አስር ጊዜ ልንባልም እንችላለን። እና አድዋን እንዴት እንጠቀምበት አሁን ላይ ምን እናድርግ ወደሚለው ሀሳብ ደግሞ በጣም ጥሩ ነው። በጣም ትልልቅ ዩኒቨርሲቲዎች መከፈት አለባቸው ትልልቅ የምርምር ማዕከላት መከፈት አለባቸው። ግን ትንሽዬ የኢትዮጵያ ብቻ በሚል አይደለም ጉዳዩ የአመለካከት ስለሆነ ዛሬም አፍሪካን ጨምሮ ኢትዮጵያ ብቻ አይደለም ሰፊ በአለም ላይ ሁሉሽ አንደኛው የዓለም አገሮች፣ ሁለተኛው የዓለም ሀገሮች፣ ሶስተኛው የዓለም ሀገራት ማን ነው የከፈለው? እንዴት አንደኛው ዓለም ሁለተኛው ዓለም ሶስተኛው ዓለም እኛም ሶስተኛው ዓለም ሰሜንና ደቡብ፣ ድሃና ሀብታም፣ ምስራቅና ምዕራብ ካልቸራሊ ኦፖዚት እንደዚህ የት አከፋፈሎች አሉ? አይ እውቀቶቻችን ላይ አስተሳሰቦቻችን ላይ። ስለዚህ አድዋ የአመለካከት ጦርነት ነው። ስለዚህ አድዋን ሳስብ ልክ የጃፓኑንም እኩል አስበዋለሁ። ሰዎች በአለም ላይ ዩኒቨርሳል ሁማኒቲ የሚባለውን ተውት፣ ሂውማን ቢንግስ የሰው ልጆች በአለም ላይ እኩል ናቸው። አውሮፓውያኑም አሁን እነሱ ዝንጀሮ እናንትን ስላሉ አንድርማይን አታረግ። ዩኒቨርሳል ሂማኒቲ አለ ሰ ሌላ አውሮፓዊ ማዝናለው ኢኳል ሂማን ቢንግስ የሰው ዘር ሆሞ ሳፒየን የሚባለውን አስተሳሰብ የሚያምን አመለካከት እንዲፈጠር የአመለካከት አካዳሚስ መገንባት አለባቸው። ለምን ዛሬ ላይ አንዱን አድናቂ፣ ሌላው ተደናቂ፣ አንዱ ባሪያ ሌላው አለቃ ይህም አይነት የዓለም ማህበረሰብ ተፈጥሯል። ትልቁ ችግራችን የአመለካከት ነው ነው። መሰረታዊ የአመለካከት ችግር። ይህ አመለካከት እኮ ነው ለአፍሪካ ንቀት። ለምሳሌ አንቺ ምን አይኤምኤፍ የታወቀ የለ እንዴ? ለረጅም ጊዜ እንግዲህ በዩናይትድ ኔሽንስ ስር ያለ ተቋም ምን አፍሪካውያን እንትን ይሄ የኒውክሌር መቅበሪያ አድርገን ሰፈሮቻቸውን ብር ብንሰጣቸው የሚያዋጭ ነው ሲሉ ነበሩበት። እነዚህ ሪያሊቲስ ከምን መጡ? ትናንት ከነበረ አስተሳሰብ ነው። አራት ሚሊዮን ጥቁር አፍሪካዊ በስሌቨሪ ስሌቨሪ አቦሊ ሲደረግ አሜሪካ ውስጥ አራት ሚሊዮን ጥቁር ተረፈ፣ ነጻ ወጣ ማለት ነው። ይሄ ጥጥ እርሻ ሲያርስ የነበረ አፍሪካዊ። ግብር ሀብታሞቹ ላይ በመጫን ነው መቀለብ የምትችለው። አልተማረም። ይሲ ለምን ጥጥ ሲያርስ ነው የነበረው። የባሪያ ንግድ አቦሊ ሲደረግ፣ እሺ ነጻ ሆነ። የግዴታ መንግስት መቀለብ አለበት። ስለዚህ ሀብታሞቹ ላይ ታክስ ተጨመረ። ሶ ሀብታሞቹ ይሄን አራት ሚሊዮን ህዝብ በሆነ መንገድ ብናስወግደው ከግዛት አሜሪካ ጅ ግብሩ ይቀንስልናል በሚል አስተሳሰብ ዩጀኒክስ የምርጥ ዘር አስተሳሰብ የሚል ፈጠሩ፣ እነ ፍራንሲስ ጋልተን። ከዚያ በኋላ እስከ 1956 ድረስ ጥቁሩን እንዴት ማስወገድ እንደሚቻል ሃይፖተሱ ሲኑ ስታዩ፣ ለምሳሌ ካሊፎርኒያ በረሃ ወይ የሆነ በረሃ ላይ ወስደን ብናሰፍረው በረሃ ስለሆነ እርስ በርስ ተባልቶ ያልቃል። አንዱ ሃይፖተሲስ ነው። ማን እንዲሆን ብናደረግ ሌላ ሃይፖተሲስ ነው። በዚህ አይነት ቲንኪንግ ለማስወገድ የተሄደበት የክፋት ርቀት ስታይ አመለካከት ነው። ስለዚህ በአውሮፓ እና በአሜሪካ የተነሱት የሁለቱ ክፍለ ዘመናት ባለፉት ሁለት መቶ ዓመታት የተነሱ አስተሳሰቦች ዩኒቨርሳል ሁማኒቲን የበላ ነው። ስለዚህ ይህን አስተሳሰብ በማስተካከል በምድር ላይ ያለን የሰው ልጆች አውሮፓውያንም ጨምሮ ዊ አር ኢኳል ሂማን ቢንግስ ዊ አር ሆሞ ሰፒንስ ማሰብ እንችላለን በእኩልነት የሚል አመለካከት ማምጣት ባለመቻላችን በየቀኑ ጦርነት አለ። በመቶ ዓመት ውስጥ የተከናወነው ጦርነት ብዛት በአራት ሺህ ዓመት ውስጥ አልተከናወነም። በዚህ መቶ ዓመት አንድ መቶ ሰባ አንድ ሀገር አዳዲስ ሲፈጠር ሲመከፋፈል፣ መራራቅ፣ መለያየት የሚባሉ አስተሳሰቦች አውሮፓ የሁለት እኮ ትልቅ ሀገሮች መጠን ያክል ከሆናት እኮ አህጉር ሲባልኩ በባህር መከበብ አለበት፣ አደለ? አውሮፓ በየትኛው ባህር ተከባ ነው እንደ አህጉር ዲፋይን የተደረገችው? ያ ሁሉ ሰላሳ ምናምን አገር ብዛች ጥብቆ መሬት ላይ ለምን እንደዚህ መከፋፈል መጣ? ሰፊ ዩኒቨርሳል ሂዩማኒቲ እንዲኖር አመለካከት ነው። እንደ አድዋ አይነት ጦርነት እንደ ሩሶ ጃፓን ያሉ ጦርነቶች አመለካከትን የቀየሩ ጦርነቶች ስለሆኑ አድዋንም በአመለካከት ቲንኪንግ ኋላ ቀር የሰለጠነ የሚያስብ የማያስብ አይነት ሬቶሪክ ተይዞ አይደል ጦርነት የተከናወነው እሱን በመቀየር ዩኒቨርሳል ሁማኒቲን ማሳየት የቻለ መሆኑ ለሁሉም ማስተማር፣ ግሎባል ማድረግ ብሎ የሆነ የግል ስጦታና ተአምርም እንደሆነ አለማየት ጥሩ ነው ማስፋት በትንሹ የአፍሪካ ታሪክ ነው ማለው የጥቁር አፍሪካን ብቻ ዓለም የቀኝ የተገዛ ተበዳይና የተናቀ ህዝብ ሁሉ ምሳሌ ነው። የጃፓኑንም እኔ እንደ ምሳሌ ሰውስድ ልክኛ ተጨቁነንበት ላይ እነሱ ለራሳቸውም ስለተጠቀሙበት ነው ዛሬ ጃፓን የተከበረች ሀገር የሆነችው። ውሃ ላይ መቼ ትጥፋ መቼ ትጥፋ የማትታወቅ አሳዛኝ ሀገር። እንደ ኢትዮጵያ ደግሞ ያሉ ጥንት ታሪክ ያላቸው እጅግ ለምለም ምናምን አገሮች ዘፈን ብቻ ነው ያለን ምን እናድርግ? አድዋ አመለካከት ነው። አድዋ አስተሳሰብ ነው። አድዋ የሰውን ዘር እኩልነት ለማሳየት የሚውል ጠቃሚ አሻራ ነው። ለሁሉም የዓለም ህዝብ የሚሆን እንደ አመለካከት ስለሆነ ዩኒቨርሳል ካደረግ ነው። ኢትዮጵያውያኑ የተፋለሙት ለእውቀትም ልዕልና ጭምር ነው። ለምን ዛሬ ጥቁር ምሁር አለ አክሴፕት እናደርጋል እንዴ አይኪው የሚባል አስተሳሰብ ስንት ዓመት ሰርጾ፣ በቃ ጥቁሮቹ እናንተ የተፈጠራችሁ እኮ ለድህነት ነው ብለው ሲያስተምሩ አልነበረ? ሳይንስ ውስጥ ለረጅም ጊዜ ድህነት ተፈጥሯዊ ነው ጄኔቲክ ነው የሚል አስተሳሰብ አላለ? ቤል ከርቭ ብላ እዚህ ድረስ ነው እውቀት ሆኖ በዘጠናዎች፣ ሶ ጥቁሩ ለድህነት ነው የተፈጠርከው ከዛስ አፕቲቲዩድ የሚባል ትምህርት ፈተና ብለው አስራ ሶስት ስፔሊንግ ያለው አስራ ሶስት ፊደል ስፔሊንግ ያለው የሆነ ኡምባንጎጉ የሚል አሁን ለምሳሌ እሱን ስፔሊንግ አጥና ብለ ለጂኒየርሲቲ ማሳያ ተደርጓል። ለብዙ ጊዜ አፕቲቲዩድ የተባለ የሀፍቱ ቸንጅት እንግሊዝኛ ስፔሊንግ ስላወቅሽ ነው ጂኒየርሲቲ የሚለየው ኔቨር። ግን አይኪው ምናምን መወገድ አለበት። የሰው ልጅ እኩል ያስባል እኩል ተፈጥሯል በአለም ላይ ዩኒቨርሳሊ አንድ አይነት ህዝቦች ነን። እኩል የማሰብ ሜዳ መፈጠር አለበት የኮምፒቲሽን ካልሆነ እኛ ባሪያ እነሱ አለቃ እኛ ሎሌ እነሱ የሚለው ትምህርት ራሱ መስተካከል አለበት። እንዴት ይስተካከል? ማጠልሸት አይደለም። የሆንን ነገር ማዘባት ላይ አይደለም ያለው። ሌትስ አርጌ ይሁኑ። ይህ እኩል ይሁኑ አስተሳሰብ ሜዳው ትሩዞቹ ይውጡ። ለሰው ዘር እንቁ ነው። ዩኒቨርሳል ማ